ወደ ኢንተርሚዴት እየሄደ ያለ ተማሪ ነው፣ እና ዛሬ በዚህ ቪዲዮ አትሊስት ወደ ኢንተርሚዲየት ከፍ እናደርገዋለን ማለት ነው። ለእኛ እራት ሰራች፣ እንዴት ነው የምትለው? ወደ ሀዋሳ ሄድኩኝ በልኝ እስቲ። ስፖርት ለጤና ጥሩ ነው አይደለ? ኢንግሊሽ ፎር ነው ቱ ነው የምንጠቀመው? ሙዚቃ፣ ስለዚህ ሂዝ ኔም ኢዝ ሚኪ። ሀይ ሚኪ ሀዋዩ? አይ ሰላም፣ በአማርኛ አይቻልም። እቃ አጠብኩኝ። እቃ ምድሮው የሚባለው በእንግሊዝኛ ዲሽ። ስለዚህ አይ ዲድ ዲሽስ። ስለዚህ አሁን ምን አልኩ? ቱ እና ፎር አለ። አንድ የምትማረው ደግሞ ሜክ እና ዱ አለ። ከሁለቱ የትኛው ነው ኮንፊውዝ የሚያደርገው ይችኋል? ስለዚህ ቱ እና ፎር ሁለቱም እናም ሀሪክ ለማለት ነው አይደለ? ይሄኛው ቲ ደብሊው ኦ የሁለት ምናምን ነገር ሳይሆን ቲኦ እና ኤፍኦአር ቱና ፎር ማለት ነው። እንግሊሽ ለሚለው ትርጉም አላቸው ሁለቱም ግን እንዴ ብለን እንለያቸዋለን የሚለው ነው ዛሬ የምታየው ማለት ነው። ንደርስታን ስለዚህ የምናደርገው ምንድን ነው? በጥያቄና በመልስ ነው የምነግራችሁ። ሌላ ጊዜ ኖርማሊ ላይክ ከአሸናፊ ጋር እንደምናደርገውም በጥያቄና በመልስ ሆኖ መሀል ላይ ላይክ ትምህርት ነው የሚሆነው። ቱዴይ ግን እነኚህን ለማስተማር አይ ዶን ዋንት ቱ ሃቭ ሎንግ ታይም አምስት አምስት ደቂቃ ብቻ ከቨር አድርገን ሁለቱ እንዲፈርሱ ግን በደንብ አውቃችሁ ነው የምትሄዱት ማለት ነው። ስለዚህ ስቴይ ቱንድ ስቴይ ዊዝ አስ። እሱ ፓርቲሲፔት ሲያደርግ ደግሞ እናንተ ኦን ቢሃፍ ኦፍ ሂም ፓርቲሲፔት አድርጉ። አይ ውል ስታርት ዊዝ ኩዌስችንስ፣ ጥያቄ ነው የምጠይቀህ ማለት ነው። መጀመሪያ አሁን ለማለት ነው ብያሃለው አይደል? ቱም ፎርም አሁን መጽሐፉን ለእሷ ሰጠኋት ስትል ዊች ዋን ዱ ዩ ዩዝ ለ- ለማለት ለእሷ ነው አይደል ያለው። ስለዚህ ፎር ነው ወይስ ቱ ነው እዚህ ጋር የምጠቀመው? መጽሐፉን ለእሷ ሰጠኋት ፎር ፎር። እሺ ሙሉ ሴንቴንስ በለልኛ። እኔ ምንድን ነው አይ እሺ፣ ሰጣት እሺ፣ አይ ጌቭ። መጽሐፉን ለእሷ ሰጠዋት። ሙሉውን በለልኛ። አይ ጌቭ ቡክ ለእሷ ቱ ሄር ቱ ሄር። ፎር ነበር ያልከኝ ቀየርከው፣ አሁን ወደ አው በሴንቲንስ ብሉ ሲሆን ሜክስ ር ሴንስ አደለ? ከዳሪ ቱም ልክ ነው፣ ግን አዩ ነርቨስ መጀመሪያ ቀኑ ስለሆን። ድምፁ ካልተሰማቸው እንግዲህ ድምፁን ጨምሩለት። ጮክ ብለ ሀውራ ግሽ። ስለዚ ስለዚያ ጌቭ ቡክ ቶ ር አደለ? ግድ ለምን ተዋልክ እዚ ጋር? ምክንያቱም እሱ ነው ሚኒንግ ያለው ሚኒንግ ያለው ቱም። ፎርም ለ ነው ብለናል

ሂ ቶልድ ሚ ካልክ ቱ ፎርን አያስፈልገም ስለዚህ ለእኔ የሚለውን ፈለግኩኝ ልክን አባባለ ግንቱእና ፎርን ማስቀመጥ ስለፈለግን ሴንትሰችን ላይ ሂ ቶልድ ደስቶሪ ካልክ በኋላ ለእኔ እንዴ ነው የምትለይ? ግ ስለዚህ ጋርም ቱ ከዛ ፎቶ ጋርም ቱፎ ነው አምናት ቴሊንግ አሁን እ የትኛው ነው ልክ የሚበስልህ ነው? ሁለቱም ልክ ነው ሁለቱም ቱ እሺ ማይ ላስት ኮስን ከዛ በኋላ እነግርሃለሁ እንዴት መለየት እንደምችላቸው ማለት ነው ሶ ፋር ዩ አር ኮሬክት ግን ዩ ዶንት ኖ ዘ ሪዝን ዋንስ ዩ ኖ ዘ ሪዝን ግን ኮንፊደንትሊ ማራት ትችላለህ ሪዝኑን ካወክ በኋላ ማለት ነው ቢካዝ አሁን ዩ አር ዳውቲንግ ዩር ሰልፍ ስትመልስ አደለ ፎር ነው እንዴት ነው እንዴ ያልክ ነበር ራይት ግን ካወክ በኋላ ግን ሪዝኑን ቀላል ይሆንልሃል ማለት ነው ኮንፊደንት ሆነ ታወራለህ ላስት ኮስን ለኛ እራት ሰራች እንዴ ነው የምትለው ዲር ለእኛ አሁን አሁን፣ እሱ ሁሉንም መልሷልበ ዳዝን ን ሪዝኑ ምንድን ነው? ቱም ፎርም ለለ ማለት ነው አደለ። ቱ ስትጠቀም ላይክ ተቀባይ ካለ ቱ ነው የምትለው። ተቀባይ ለሱ እንደዚህ ተሰጠው ምናምን ስትል ማለት ነው። ፎር ሲሆን ግን ቤነፊት ካለው ለምሳሌ፣ አሁን ምግብ ተሰራልን አደለ፣ ዳሚስ ጥቅም አግኝተናል። ለዛ ነው ፎር የተጠቀምከው። አደ ፎቶ ሳሳይ ግን ጥቅም አለው እንደላንተ የለው ማም ጀስት ሾዊንግ የትዩ ዩ አይደለ ዳዘንት ሃ ኒ ቤኔፊት ግን ምንድ እናንተ ሪሲፐንት ነው ተቀባይ ነ ። ስለዚህ ቱ ስትጠቀም ምድር የምታደርገው ተቀባይ መሆኑን ይሄ ከሌ ተቀባይ ነው በቱ ይቀመጣል ማለት ነው። ዌርአዝ እዛ ጋ ግን የሆነ ቤኔፊት የሚያገኝ ከሆነ ግን ያኛው ሰው ዬ ማን ነው የምትጠቀመው ፎር ይሆናል ማለት ነው። ስለዚህ ለማን ለማን ነበረ ፎር ያልከኝ ቅድም ሪመበር። አሁን በአሁን ነው የምትረሳው ዱናት እሺ፣ ለምሳሌ ፎር ያልከኝ መጽሐፍ ገዛውላት ላይ ፎር ነው ያልከኝ። ቢካዝ የሆነ ነገር ሲገዛልህ ተጠቃሚ ነህ አይደል? ለእዛ ነው ፎር ያልከኝ ማለት ነው። አንደርስታንድ። እንዲ አር ዋን ደግሞ ምግብ ሲሰራልህም ተጠቃሚ ነህ። ስለዚህ ፎር ያልከኝ ለእዛ ነው ማለት። አር ዋን ተቀባይ ነህ። መጽሐፉን ሰጠኋት፣ ሰጠሃት ተቀባይ ነች አይደለ? እንዲ አር ዋን ታሪኩን ነገረ ተቀባይ ነህ። የስቶሪ ተቀባይ ነህ እንጂ ዩ ዶንት ጌት ኤኒቲንግ ፍሮም ኢት

የሆነ ነገር ለምሳሌ አሁን አንተ ሌት ሰይ ወደ ሀዋሳ ሄድኩኝ በለኝ እስኪ ኢ ዌንት ቱ ሀዋሳ ኢ ዌንት ቱ ሀዋሳ ጉድ እሺ የሄድከው ለምንድ ነው ለእህት ሰርግ ነው የሄድከው ስለዚህ አሁን ፐርፐዙ ማለት ነው አላማው የሄድክበት የእህት ሰርግ ስለሆነ እሱን ጨምርልኝ ኢ ዌንት ቱ ሀዋሳ ፎር ማይ ሲስተርስ ዌዲንግ ኤክሰለንት ስለዚህ ፎር አልክ ማለት ነው ሪዝኑ ለመናገር እሺ ዋራ ባውት የቴን ሰርግ ለመካፈል ወደ ሀዋሳ ሄድኩኝ። መካፈል አቴንድ ማድረግ ማለት ነው አደለ? በሱ ወይ ደግሞ እስኪ ንገረኝ። ኢ ዌይንት ቱ ሐዋሳ ኢ ዌይንት ቱ ሐዋሳ ቱ አትቴንድ ማይ ሲስተርስ ዌዲንግ። ስለዚህ እዚህ ጋር ቱ ሆነ፣ እዛ ጋር ፎር ሆነ። ዋይ ኢዝ ደ ቄስችን? ኢ ዶንት ኖ ኦኬ። ስለዚህ እዛ ጋር ግን ፎር መጠቀም እንደነበረብህ ታውቃለህ፣ እዚህ ጋር ደግሞ ቱ እንደሆነ ታውቃለህ። አለ ሰው እሺ። ብቻ ስፖርት ለጤና ጥሩ ነው። አለ ሀው ለጤና ጥሩ ነው። ለጤና ጥሩ ነው። ለአለችን ዚ ነው የምንጠቀመው ጤናማ ሰውነት ለማግኘት ጥሩ ነው ሲሆንስ

ስለዚህ ምክንያቱ ወይም ፐርፐዙ ድርጊት ከሆነ እንደዚህ ለማድረግ እንደዚህ ለመሆን እንደዚህ እንዲኖር ካላችሁ ምን አድግ ያረጋችሁ ነው ቨርብ አድግ ያረጋችሁ ነው ማለት ነው በት አሁን ቅድም ነበር ያልነው ለጤና ጤና ዝናድ ቨርብ አለ ስም ነው ለሰርግ ሰርግ ዝናት አክሽን ስም ነው አሁንም አለ ስለዚህ ያኔ ማን ተጠቀምክ ፎርን ተጠቀምክ ማለት ነው ቱን ደግሞ ለማን የጠቀምከው ቨርብ ካጠቀሙ ቨርብ ሲኖር ማለት ነው አንደርስታንድ ስለዚህ መጀመሪያ ቱ እና ፎር ተቀባይ በሚኖርበት ጊዜ ቱ ኖርማል ስንሰጥ እና ያሰው ተቀባይ ብቻ ሲሆን አለን፣ ፎር ደግሞ ያሰው ቤኔፊት ሲያገኝ አለን አለ። እዚ ጋር ፐርፐስ ዋይዝ ደግሞ ቱ ካለም በኋላ ቨርብ እንጨምራለን፣ ፎር ካለም በኋላ ግምድ እንያለን ናው እንያለን ማለት ነው። ዲ ንደርስታንድ ር ክሊር ነው ሁሉም ግድ ዲ አዘር ዋን ስ ሜክ ኦር ዱ ማለት ነው ሜክ እና ዱ ሜክ ወይ መፍጠር፣ የትኛው ነው መፍጠር? ሜክ። እሺ፣ ዱስ ማድረግ ማድረግ። እሺ። ስለዚህ አሁን ለምሳሌ ምሳ ሰራሁኝ ስልምድ ነው የምለው አይ ሜክ ላንች። እሺ፣ ሰራው ፓስት አይደለ? መጀመሪያ ሌትስ ትራይ ቱ ሲ። ይሄ የቨርቦቹ ሜክ እና ዱ ብቻ ሳይሆን ፓስት ሲሆን አለ ቨርብ አይንጅ ሲሆን አለ ቨርብ ቱ ሲሆን ምናምን አለ አይደለ? ስለዚህ የሜክን እስኪ ንገረኝ። ሜክ ኢዝ ቨርብ ዋን ቨርብቱ ሲሆን ምን የሆነ ሜድ፣ ቨርብ ስሪ ደግሞ ራሱ ሜድ ነው አደለ? ቨርብ አይንጅ ሲሆን፣ ቨርብ ኤስ ሲሆን ሜክስ ግድ። እሺ የዱስ ዱ አለ ዳዝ፣ ዲድ፣ ዱይንግ እና ዳዝ ብለህኛል ኦልሬዲ። ቨርብ ስሪ ነው የቀረ ደን ስ ቨርፍሪድ ስለዚህ እነኚህ ሜክ እና ዱ ስንል ስለ ሜክ ጋር እነኚህ አምስቱ ነው የምናወራው። ዱ ስንል አምስቱ ነው የምናወራው እንጂ ስለ ሜክና ስለዱ ብቻ አይደለም የምናወራው ማለት ነው። ቢከዝ ር ቨር እዛ ጋር ቱ እና ፎር ቨርብ አይደሉም ቱ ብቻውን ፎር ለብቻ ነው እንጂ የምናወራው ር ዋን ቨርብ አንልም ፕሬፖዚሽኖች ስለሆኑ ማለት ነው። ራስ እዚህ ጋር ስንመጣ ግን አምስቱን የምናደርገው እሺ ሶ ሜክም ዱም የሆነ ነገር መስራት ብለን ነው የምታደረጉማቸው መፍጠር እንዳልከውም ሊሆን ይችላል። ቢከዝ ፕሮዳክሽን ስለሚሆን ማለት ነው። ዲያዘርባን እሺ። ለምሳሌ የቤት ውስጥ ስራዎች ቾርስ ማለት ነው። ቾርስ ማለት እንደዚህ አልጋ ማንጠፍ፣ ቤት መጥረግ፣ እቃ ማጠብ፣ ልብስ ማጠብ እንደኝ ምን ይባላሉ? ቾርስ ይባላሉ። ሲሳይት ቾርስ ቾርስ። ኤክሰለንት። እሺ፣ ስለዚህ አሁን እቃ ማጠብ ልብስ ማጠብ ምናምን እንዳለ በማን ነው የሚባለው? ለምሳሌ እቃ አጠብኩኝ እንዴት ነው የምትለኝ? ቾርስማ የሁሉም ስሙ ነዋ። ቾርስ ስትል የሁሉንም የቤት ስራ ሰራው እያልከኝ ነው። እቃ ምድረው የሚባለው በእንግሊዝኛ ዲሽ። ስለዚህ አይ ሜድ ዲሽስ ብትል ሰራኋቸው እያልክ ሊትራሊ ኮንስትራክት አድርገህ ዲሽ ሰራሁ እያልክ ነው እንጂ አጠብኩ እያልክ አይደለም፣ ማለት ነው። አጠብኩ ሲሆን ማን ነው የሚሆነው ማለት ነው? እሺ ስለዚህ ልብስ አጠብኩኝ አይ ዋሽድ። እሺ፣ ኦር ዩ ካን ሴይ አይ ዲድ ላውንድሪ። አይ ዲድ ላውንድሪ ኤክሰለንት። እሺ፣ ለምሳሌ ሌት ሴይ ልብስን ተኮስኩ ይባል፣ ዩ ካን ሴይ አይ ዲድ አይሮኒንግ ሳይት

ለምሳሌ ሌት ሴ ሌት ሴ ዩ አር ዋን፣ ይሄንን ቴብል የሰራው አንተ ነህ ይባል፣ አይደለህም ግን አንተ ነህ ይባል። ስለዚህ ይሄን ቴብል ልን የሰራሁት እንዴት ነው የምትለው? እሺ፣ ለምሳሌ ወንበር ሰራው ወንበር ጀነራል የሆነ ወንበር ወንበሩን ሳይሆን ወንበር ሰራው ሲሆን፣ አይ ሜድ ቼር። ኤክሰለንት። እሺ፣ ኤን ዲ ኦደር ዋን ቅድም ዛጋ ቾርስ እንዳለ ዱ ነው የምንጠቀመው ብለን ነበር አይደለ። ምግብ ጋ ስንመጣ ግን ምግብ መጠጥ ጋ ስንመጣ ግን ሜክ ነው የምትለው ለምሳሌ፣ ምግብ ትሰራለህ። የስ ቆየ ነው ማለት። አይ ዶንት ቲንክ ዩ ዱ። እሺ፣ ትሰራለን እሺ ቁርስ ሰራው፣ እንዴት ነው የምትለኝ? ቡና ፈላው፣ ዳቦ ጋገርኩ። ኤኒዌይስ ምግብ ጋር ሲገናኝ እና መጠጥ ጋር ሲገናኝ ማን ነው የምጠቀመው? ቅድም ብለን የለ፣ ከመጀመሪያው ጀምረ የምትሰራቸውን ነገሮች ሜክ ነው የምትለው። ኤክሰፕት ፎር አልጋ ማንጠፍ አልጋ ማንጠፍ ምንድን ነው ይባላል አይ ዲድ በዚህ ኮንቴክስት ብናስበው ዱ ነበር መሆን የነበረበት አይደለ ግን ኢንግሊሽ ብ ኤክሰፕሽኖች አሉ ኦፍኮርስ አልጋውን ፍሮም ደ ስክራች እየሰራኸው አይደለም እያነጠፍከው ነው ነው እንጂ በት እዚ ጋር የምትጠቀሙ ማን ነው ሜክ ነው የምትጠቀሙ አይ ሜክ ማይ ቤድ የስ አይ ሜድ ማይ ቤድ አይ ሜድ ማይ ቤድ ያ አነጠፍኩኝ ከሆነ አነጥፋለሁ ከሆነ አይ ሜክ ነው ልክ ነህ አነጠፍኩኝ ሲሆን ግን ፓስት መሆን አለበት አይደለ